የአካባቢን ሰላምና የኅብረተሰብን ደህንነት መጠበቅ የሚችል የሰላም አስከባሪ እያሰለጠነ መሆኑን በአማራ ክልል ወልቃይት ጠገዴ ሰቲት ሁመራ ዞን የማይካድራ ከተማ አስተዳደር አስታወቀ። በማይካድራ ከተማ ወታደራዊና ፖለቲካዊ ስልጠና ሲወስዱ የነበሩ ሚሊሻና ሰላም አስከባሪዎች ተመርቀዋል። የወሰዱትን ስልጠና ተጠቅመው የአካባቢን ሰላም ለማረጋገጥ ቁርጠኛ መሆናቸውን ተመራቂ የሰላም አስከባሪዎቹ ተናግረዋል። አምሳሉ ሞኜ በዚህ ጉዳይ ተጨማሪ አለው። ማይካድራ የህወሓት የጭካኔ በትር ካረፈባቸው ከተሞች መካከል አንዷ ናት። በሳምሪ ቡድን በአማራነታቸው በደረሰባቸው ጭፍጨፋ በርካቶች ለሞት በርካቶች ደግሞ ለአካል ጉዳት ተዳርገዋል። ቀላል የማይባል ንብረትም ወድሟል። ከተማዋ ከነፃነት በኋላ ራሷን በማደስና በማደራጀት የአግፍና በደል ዳግም የማይፈጠርበትን ሁኔታ ለመፍጠር የሚያስችል የጸጥታ መዋቅር እየገነባች ትገኛለች። ከሰሞኑም ፖለቲካዊና ወታደራዊ ስልጠና ሲወስዱ የነበሩ የሰላም አስከባሪዎችና ሚልሻዎች ተመርቀዋል። በከተማዋ በአማራነታቸው ብቻ ተለይተው የተጨፈጨፉ ሰማዕታትን ከመዘከር ባለፈ ዓላማቸውን ማሳካት ይገባል ሲሉ በአማራ ክልል የወልቃይት ጠገድ የሰቲቱ መራዞን ዋና አስተዳዳሪ አቶ አሸተደምለው አስረድተዋል። በአማራነታቸው ተለይተው የተጨፈጨፉባት ምድር የምንገኝባት ማይካድራ በመሆኑ ነው። ስለዚህ ሰማዕታት መዘክር ብቻውን በቂ አይደለም። የሰማዕታቱ ተልእኮና መስዋዕት ለሆኑበት ዓላማ ዳር ማድረስ የዚህ ትውልድ ጥያቄ ነው፣ የዚህ ትውልድ ትግል ነው። የተከዜ ዘብ ሰላሙን፣ ነፃነቱን፣ ልማቱን የማስጠበቅ ሃላፊነት አለበት የአካባቢውን ሰላምና የማህበረሰቡን ደህንነት መጠበቅ የሚችሉ የሚሊሻና የሰላም አስከባሪ ኃይሎች ስልጥነው መመረቃቸውን የተናገሩት ደግሞ የከተማው ከንቲባ ሙሉጌታ መብራቱ ናቸው የዚህ ስልጠና ዋና ዓላማ አካባቢያቸውን ሰላም አድርጎ ለህብረተሰቡን ህብረተሰቡን የሚጠብቅ ታጣቂ ሀይል መፍጠር ነው ከዚህ በፊት ተደጋጋሚ ጊዜ የወታደራዊም ፖለቲካዊም ስልጠና ይሰጣል ይህን ደግሞ ለየት ባልኩ መልኩ ሁሉም አቀፍ ፖለቲካዊ ጀምረ ወታደራዊ እስከ ተኩስ መከላከልንም መመሳሰልንም ሌሎች መሰል ስራዎቻቸው ዲፕሊ የገበ ስልጠና ነው። ስልጠናው የሰላም አስከባሪውን አቅም ለማሳደግ ታስቦ በመከላከያ ሰራዊቱ ድጋፍ የተሰጠ መሆኑን በመግለጽ በተሳካ ሁኔታ መጠናቀቁን የተናገሩት የከተማ አስተዳደሩ የሰላምና ጸጥታ ጽህፈት ቤት ኃላፊ አቶ ሽባቦ አስማረ ናቸው። ሰላም አስከባሪያችን የሚሊሻችን አቅም ለማሳደግ ያካሄድነው ስልጠና በተሳካ ሁኔታ ማጠናቀቅ ችለናል። መከላከያ ሰራዊት ከጎናችን ሆነው ስልጠናው በአቅም በመምራት በተለይ የቡድን መሳሪያዎች ተስፊርና አጠቃላይ የተኩስ ልምምድ በወታደራዊና በፖለቲካዊ ግንባታ ሰላም አስከባሪውም ብቁ ሰራዊት እንዲሆን በማድረግ ከጎናችን ሆነው ስለሰሩ ቴንኪዩ ማለት ፈልጋለሁ። ከተማቸውንና አካባቢያቸውን በቁርጠኝነት ለመጠበቅ ዝግጁ መሆናቸውን ከተመራቂዎቹ መካከል አረጋ ይማምና እሸት የጠጋ ተናግረዋል። ስለ ሀገራችን እናገለግላለን ብለን ከፊቱ ጀምሮ አሁንም ሀገራችን እየጠበቅን ነው መካትራን ሰላም እያደረግን ለሚመጣ ጥላት ዝግጁ ሁነን ተቀምጠናል። ሰፊ ነው ከተማችን፣ ብዙ ሰራተኛ የሚያርፍበት ብዙ የቀን ሰራተኛ የሚገኝበት ቦታ ነው። አውቀንም ጠንቅቀንም ስልጠናውን ወስደናል። እነማናቸው የቀን ሰራተኞች፣ እነማናቸው አገርን የሚያፈርሱ የሚሉት፣ እነዚህን ለመለየት የሚያስችል ስልጠና በቂ ስልጠና ሰሰብተናል። መከላከያ ጠቅለን ባለበት ከተማችን ስም ሀገራችን ለማዳን ዝግጁነታችን በላቅ ሁኔታ ነው፣ የሰለጠን ነው። በአካባቢው የሚሰለጥነው የሰላም አስከባሪ ኃይል ከአካባቢው አልፎ ለኢትዮጵያ ሉዓላዊነት መከበር የበኩሉን ድርሻ ሊወጣ በሚያስችል መልኩ እየተገነባ መሆኑ ተጠቁሟል።